ኦኦ ቢኒጌ ሀይሚና ብሩጌ ተመልሰው ካልመጡ በጣም ናፍቀውኛል። ከነሱ ጋር የነበረኝ ጊዜ በጣም ደስ የሚል ነበር። በቃ ከነሱ ጋር ድጋሚ ብንገናኝ ደስ ይለኛል እያለ ነው። ምን ትላላችሁ? በሉ ደግሞ ይህን ያለው ደግሞ ቪዲዮ ፖስት በማድረግ ነው። ያው የበፊቱን ቪዲዮ ፖስት በማድረግ ነው እንደዚ ያለው። ቲክቶክ ላይ ድሬ በፊቱ የአብሮ የሰሩትን ቪዲዮ ፖስት አድርጎ አየሁትና ቢኒዬ በቃ ናፈቀው ማለት ነው። ሃይሚና ብሩክ መቼም እነሱ ሱስ ናቸው፣ በሄዱ በየሄዱበት ሱሶች ናቸው። እና የበፊት ዱባይ የነበራቸውን ቆይታ ሲሸኛኙ ምናምን የሆነ ቪዲዮ ፖስት አድርጓልና ያ ማለት በጣም እንደናፈቆ ነው ማለት ነው። ናይ ቢኒዬ አንድ ሰሞን ተቀባበልን ተቀባበልን፣ በዛው ደግሞ ተጠፋፋን ማለት ነው፣ ተጠፋፋን፣ እንዲህ ብሏል። ኤኒዌይስ ሀይሚዬ የሆነ በቃ ፖስት ያደረገው ሰው የዱሮ ፎቶ ነው የሚመስለው፣ የሆነ ጭጭዬ ጥንጥዬ። በነገራችን ላይ የጸጉር ስታይል በተቀያየረ ቁጥር ፊቷ ማውሮ ይቀያየራል ሀይሚዬ ማለት ነውና ቪዲዮአቸውን ሳየ እንዲህ እንደውም ምን እንዲህ ይሄ ፎቶ የበፊት ነው እንዲህ ምናምን ብዬ በደንብ ሳየው ለካ አሁን የቅርብ ቀን ፎቶ ነው። እና ለማንኛውም የሚመቻችሁ። ከዛ አንድ መልእክት ላስተላልፍ። አንዳንድ ሰዎች እንደው ማለት በምታምኑት ሙስሊምም ከሆናችሁ ክርስቲያንም ከሆናችሁ በምታምኑት ይዣችኋለሁ፣ እየመጣችሁ አንዳንድ አንዳንድ የቃላት ግድፈት ወይም ደግሞ አንዳንዴ ባለማወቅ የተሰራ ስህተት እያያችሁ አትስደቡኝ። እኔ ከሚዲያ መቼም አልጠፋም። መቼም እኔ ለማጥፋት ወይም ደግሞ እኔ በጣም አንዳንዴ የምታዘበው ነገር አለ። አንዳንዶቻችሁ ደግሞ ለኮሜንት ወይም ደግሞ ለተሳዳቢ ቦታ አትስጪ ፊት አትስጪ ትሉኛላችሁ። ግን እውነት የምንምላችሁ አንድ ሰው ምንም በሳታጠፉ ወይም ደግሞ ምንም በማይመለከተው ወይም ምንም በማያገባው መቶ ምንም ስትሰድባችሁ በጣም ነው የሚያናድደው። አንደኛ ነው ይሁን ሞራላችሁ ሁሉ ይነካልና፣ ደግሞ ማውቀው ይሁን ሞራል ለመንካት፣ ሰውን ለማሸማቀቅ ይሁን፣ ከሚዲያ እንድትጠፉ ወይ ደግሞ በቃ ጭራሽ እንዳትታዩ ለማድረግ የሚሞክሩ ሰዎች አሉና አትልፉ፣ አትድከሙ። ምክንያቱም እኔ አልጠፋም፣ እመጣለሁ። እና ኮሜንት ስር እየመጣችሁ አትልከስከሱ። ካጠፋው ይሄን አጠፍተሻል አስተካኪ በሉኝ። እኔ ስድብ አላሳደብ ዘርን ከዘር አላባለ። ምንድን ምንድነው? እንደዚህ ይህን ያክል ስድብ ሊያሰድባችሁ የቻለው ነገር ምንድነው? እኔ እናንተን ምን ይሄን ያክል እዚህ እስከሚያደርስ ነገር ምንድነው ያደረኳችሁ? የስድብ ሱስ ካለባችሁ ደግሞ እዛ የሚሰዳደቡት ጋር ሂዱ። የእኔ ቤት የጨዋ ቤት ነው፣ የመሰዳደቢያ አይደለም። ስለዚህ እኔ የመቦለክ ችግር የለብኝም። የምትሳደቡትም መቦለክ እችላለሁ፣ ግን ደግሞ ከምትሰድቡኝ ካጠፋ ይሄ ስህተት ነሽ ስሳደብ ወይ ደግሞ የሆነ ስም ስሰጥ አላያችሁም። እዚህ እዚህ ጋር ተሳስተሻል፣ ስለዚህ ድጋሚ ይሄን እንዳታረጊ ብትሉኝ እግዚአብሔር ምስክሬ ነው እኔ አላደርግ። ሁለተኛ ነገር ደግሞ አውቄ ማጠፋው ጥፋት አንድም ነገር የሰው ልጅ አውቆ አያጠፋም። ስለዚህ እየመጣችሁ ኔጋፋችሁን አትፈቱብኝ።